ሰማይና ምድር ከመሰራታቸው አስቀድሞ ማንና ማን አልጓችሁ? የሚታየው ይህ ሰማይ የቆምንበት ይህ ምድር፣ ተራራው ሸንተረሩ፣ በአጠቃላይ ምድር ከመሰራቱ አስቀድሞ የሰው ልጆች በበጎ ስራቸው ከብረው ገነው አርፈው የሚኖሩባት ገነት ራሱ አስቀድማ ከመፈጠሩ አስቀድሞ ንጽሕት፣ ክብርት፣ ቅድስት የሆነች ድንግል ማርያም ነበረች ይላል። የዓለም ከመፈጠሩ አስቀድሞ ለእኔና ለእናንተ መድኃኒት ሆና የተሰጠች ፈውስ ሆና የተሰጠች፣ በተቅበዘበዝን ሰዓት የምናርፍባት እመቤት፣ ለትውልዱ የምትራራ፣ ተዘግቶ የነበረውን የሲኦል ደጃፍ የምትከፍት እነዚያን ይጮሁ የነበሩ ነፍሳት ከሲኦል መንጋጋ መንጭቃ ወጣች እመቤት ድንግል ማርያም እንደሆነች አስቀድማ መሰጠቷን ሲያይ አስቀድሞ ነበረች ይላል። ስለዚህ ባጭሩ ከሰዓታችን አንጻር ሊቃውንት እመቤታችንን አመስግነው አመስግነው ክብሯን ገልጸው ገልጸው አልጠገቡም። በእጹብነት ተወስነዋል። ቅዱስ ኤፍሬም እመቤታችንን ያልገለጸበት መንገድ የለም። መቅደስ ዘኬል ልዋ ኪሩቤል ለሶላን በሰለ እግዚአብሔር እግዚአብሔር በፈጠራቸው ሕያዋን ኪሩቤል አምሳል የተሳለች ቅዱሳን ካህናት የሚያገለግሉባት መቅደስ እመቤታችን አንቺ ነሽላታል ድንግል ማርያም ምንድን ናት አለ። መቅደስ ናት። ኢየሱስ ክርስቶስ በመጀመሪያ የነገሰባት ረቂቅ ከተማ እመቤታችን እኮ ክርስቶስን በማሕፀኗ ጽንሰ ይላል። ቅዳሴ የመላይት በማሕፀኗ ይቀደስ ነበር። በምን ይቀደስ ነበር? በማሕፀኗ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ። አንዱ እግዚአብሔር ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው የሚለው ቅዳሴ የዛሬዎቹ ካህናት ይሄ በጭቃ በጨፈቃ በቆርቆሮ

ረዘም ካለ ቄስ ገለ የገቡት ይባላል። ለሰዎቹ ሌላ ትርፍ ስም እንሰጣለን፣ ያቀመዘብዘናል፣ ረፍት ያሳጣናል። ቅዳሴውን የተባለን አናውቅም። ድንግል ግን በማይፀን የመላእክትን ቅዳሴ ትሰማ ነበር። ስለዚህ አመራዊ ቤተ መቅደስ ናት። ይህነው መቅደስ ስጋ ወልደ እግዚአብሔር በእለት አርብ ከተፈተተ በኋላ የሚሰዋበት እለት ዕለት የሚሰዋበት ቤተ መቅደስ ነው። አማናዊ ስጋው እንደ እግዚአብሔር የተሰዋባት የረቀቀባት የነገሰባት ድንግል ማርያም መቅደስ ናት። በዚህኛው ቤተ መቅደስ ስጋው ደግሞ ይፈተታል። ራሱ ስጋዬን የበላ፣ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረው ክርስቶስ በማህፀኗ አድሮባታል። ስለዚህ በአጠቃላይ በብዙ ምሳሌ መሰሏት፣ አመስግኗት፣ ክብር ይግባት። እንቤታችን በብዙ ነገር አመሰግኗት፣ በብዙ ነገር ገለጿት። የመጨረሻው ሰዓት ስለሌለን ቅዱስ ኤፍሬም ግን በዓርብ ድርሰቱ ላይ ምን አለ? አንቲ ብሩክ አንቲ አለና፣ ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን የምትታደል ብሩክ እናት ነሽ አለና፣ አንቲ ታብዩም ሰማይ ወትከብሪ ምድር አለ። ከሰማይ ትበልጫለሽ ከምድርም ትበልጫለሽ አለና፣ ወላይ ለኩሉ ህሊናት ከህሊና በላይ ነሽ አንቺ አለ።